ህንፃ ውስጥ የተካተቱ የጂምናዚየም ስዊሚንግ ፑል እንደዚሁም ደግሞ የሾፒንግ ሴንተሮቹ ላይ ያሉ የተለያዩ አሚኒቲዎች አሉ። ሾፕ ማድረግ ቢፈልጉ በቀላሉ ሩቅ ሳይሄዱ ሱፐር ማርኬቶች፣ የጤና ተቋማትን፣ የውበት መጠበቂያ እነዚህ እነዚህ እዚሁ ሞል ውስጥ የሚያገኙ ይሆናል ማለት ነው። ጠቅላላ ክፍያ ከ4 ሚሊዮን 410 ሺ ብር እንደዚሁም ደግሞ ቅድመ ክፍያ ማለት 10 ፐርሰንት 441 ሺ ብር እናገኛለን ማለት ነው። አራዳ ፓርክ የሚባል ትልቅ ፓርክ አለ። መንግስት እንደ ፖሊሲ ከያዛቸው የወንዝ ዳርቻ ፕሮጀክቶች መካከል አንዱ ነው። ይህ በጣም ሰፊ ፕሮጀክት እጅግ በጣም ውብ የሆነ ፕሮጀክት ነው። እዛ ፊት ለፊት ላይ እንደዚሁም ደግሞ ከበስተጀርባው ደግሞ የበፊቱን የወዳጅነትን ፓርክ አድርጎ በሁለቱም ሳይድ ቆንጆ እይታ ይዞ እየተገነባ ያለ 400 ካሬ ሜትር ላይ ያረፈ ሜሪት አራዳ ፓርክ የሚባል ሳይት ነው እየገነባን ያለ ነው ማለት ነው። የስሪ ቤድሩማችን አክቹዋል ሳይዝ ነው 130 ካሬ ሜትር ነው። ይሄ ሊቪንግን ዳይኒንግ ኤሪያ ነው ሳሎኑ ነው በቂ ሳይዝ ያለው ነው። እንደምታየው በዚህ በኩል ባልከኒም ይኖረዋል። ይሄ ባልከኒ ነው የሚሆነው። ይሄ ቲቪ ስታንድ እዚህ ጋ አስቀምጣለሁ። ይሄ ዳይኒንግ ኤሪያ ይኖረናል ማለት ነው ን ቴክኖሎጂ ነው የምንጠቀመው ማለት ነው። ፖስቴሽን እንግዲህ ያው በደንብ ይታወቃል። አንደኛ አፓርትመንቶች ላይ ኮለን እንዳይበዛ የሚረዳ ኮንስትራክሽን ነው። ሌላኛው ከብዙ ነገሮች አንጻር ከኦፕቲማይዜሽንም ከስትሪንግዝም አንጻር በጣም ተመራጭ የሆነ ሳይት ነው ማለት ነው። ሶ ይህንን አድርገን እየሰራ ነው የምንገኙ ሳይቱ ላይ ፈርስት ፌዝ ሴልስ ላይ ነው የምንገኘው። በጣም ለጥቂት ቤቶች ብቻ ያወጣ ነው ፕራይስ አለ። ምናልባትም ከማርኬቱ ዋጋ እጅግ ዝቅ አድርገን እየሸጠን ነው የምንገኘው፣ ምክንያቱም የመጀመሪያ ፕሮሞሽናል ፕራይስ ነው ማለት ነው። በመጀመሪያ እንግዳችን ለሰጣን ጊዜ እናመሰግናለን። እስቲ ራስህን አስተዋውቅልን ለተመልካቾች። እሺ፣ እኔም ከልቤ አመሰግናለሁ። እዚህ ቢሮ ድረስ መታችሁ ይህንን ጠቃሚ ነገር ለተመልካቾቻችሁ ለማድረስ ወደዚህ ስለመጣችሁ በጣም አድርጌ አመሰግናለሁ። እኔ ስሜ ምህረቱ ተሰማ እባላለሁ። በሜሪት ፕሮፐርቲስ የሴልስ ኤንድ ማርኬቲንግ ማናጀር ነኝ። ምናልባት አድማጭ ተመልካቾቻችን ሜሪት ፕሮፐርቲስን ላያውቁት ይችላሉ። እና ሜሪት ፕሮፐርቲስ ማን ነው? ሜሪት ፕሮፐርቲስ እንግዲህ ወደ ሪል ስቴት ቢዝነስ ውስጥ ከመምጣቱ በፊት ከ15 ዓመት በላይ በተለያዩ ቢዝነሶች ላይ የቆየ ድርጅት ነው። ለማንሳት ያክል ፎር ዮ ትሬዲንግ ወይም ደግሞ የዘይት ፋብሪካ በጣም ታዋቂ ነው። የተለያዩ ዘይቶችን በተለያዩ ጊዜ ለተለያዩ ማህበረሰቦች በማቅረብ ከፍተኛ ስኬትን ያስመዘገበ ድርጅት ነው። ከዛ በመቀጠል አማና ፒፒአር የሚባል የፓይፕ ኢንዱስትሪ በስሩ የሚገኝ ካምፓኒ ነው። ሜሪት ፕሮፐርቲስ ሌላኛው በ ከዚህ ጋር ተያይዞ የሚነሳው የኢምፖርትና ኤክስፖርት ቢዝነስ ላይ በደንብ ስኬትን ያስመዘገበና በሰፊ ስኬት ላይ የሚገኝ ድርጅት ነው። ለምሳሌ ያክል ወደ ውስጥ ሀገር ወይም ደግሞ ወደ ሀገር ውስጥ የተለያዩ የጅምላ እቃዎችን በማስገባት ትሬድ ያደርጋል። እንደዚሁም ደግሞ ወደ ውጭ ሀገር የኮፊ ቢዝነሶችን ወደ ውጭ ሀገር በመላክ ይታወቃል ማለት ነው። እንግዲህ በሪል ስቴቱም ቢሆን ከዚህ በፊት የሰራቸው ሳይቶች አሉ፣ እንዲሁም ደግሞ በመስራት ላይ የሚገኛቸው ሳይቶች አሉ። ከነዛ መካከል እንግዲህ አንደኛው ቦሌ ራማዳ ጋ የምናገኘው ሳይታችን ነው። እሱ እንግዲህ በደንብ ተጠቃሽ ነው። ሰዎች እንግዲህ በደንብ ወደውት አብዛኞቻቸው የገዙትም ሳይት ነው ማለት ነው። ይሄ ሁለተኛው ሳይት ነው የሚገኘው እንግዲህ ቦሌ የሚገኘው ሳይታችን ደግሞ፣ ያው ሃይላይን የሚባለው ሪል ስቴት ብዙ ሰዎች ያውቁታል። እዚህ ላይም ትልቅ እንግዲህ ሰክሰስ እያስመዘገበ የምንገኘው ነው ማለት ነው። እንግዲህ በጣም ጥሩ የስራ ጉዞ ይመስላል። 15 ዓመት ኤክስፔሪየንስ ያለው ድርጅት ጥሩ ነው ብዬ አስባለሁ። አሁን ላይ ምን የተለየ ነገር ይዛችሁ ቀርባችኋል? ሁልጊዜም እኛ እንደ ሜሪት ፕሮፐርቲስ በጣም የተሻለውን ነገር ለደንበኞቻችን ይዘን ለመምጣት ሁልጊዜም እንሰራለን። ሶ እንግዲህ የዛም ማሳያ ነው። አሁን አዲስ እየተገነባች ባለችው ፒያሳ እንግዲህ በጣም ቆንጆ የሆነ ሳይት ነው ይዘን የመጣ ነው። ምናልባት እንግዲህ ከረንትሊ ብዙዎች አይተውታል ብዬ አላስብም። ሲመረቅ እንግዲህ ብዙዎች ያዩታል። አራዳ ፓርክ የሚባል ትልቅ ፓርክ አለ። መንግስት እንደ ፖሊሲ ከያዛቸው የወንዝ ዳርቻ ፕሮጀክቶች መካከል አንዱ ነው። ይህ በጣም ሰፊ ፕሮጀክት፣ እጅግ በጣም ውብ የሆነ ፕሮጀክት ነው። እዛ ፊት ለፊት ላይ እንደዚሁም ደግሞ ከበስተጀርባው ደግሞ በፊቱን የወዳጅነትን ፓርክ አድርጎ በሁለቱም ሳይድ ቆንጆ እይታ ይዞ እየተገነባ ያለ 4000 ካሬ ሜትር ላይ ያረፈ ሜሪት አራዳ ፓርክ የሚባል ሳይት ነው እየገነባን ያለ ነው ማለት ነው። እዚህ ውስጥ እንግዲህ በጣም ብዙ ነገሮችን አካተናል። የመጀመሪያው ኮሜርሻል ሴንተሮች ናቸው። እዚህ ከጀርባዬ እንደምትመለከቱት የኮሜርሻል ሴንተሮች ከግራውንድ ጀምሮ እስከ አራተኛ ወለል ድረስ በሰፊው በተለያዩ አገልግሎቶች የሚውሉ እንደዚሁም ነዋሪዎችን በብዙ አገልግሎት ሳፖርት የሚያደርጉ ነገሮች ተካተውበታል። እንደዚሁም ደግሞ አምስተኛ እና ስድስተኛ ላይ ፓርኪንግ ይኖረው እና ሰባተኛ ላይ ዱፕሌክስ አፓርትመንቶችን ይይዛል ከስምንት ጀምሮ እስከ 17 ድረስ አፓርትመንቶች ወይም ደግሞ ቲፒካል የሆኑ ባለ አንድ ባለ ሁለት እና ባለ ሶስት መኝታ አፓርትመንቶችን አካቶ እየተሰራ ያለ ሳይት ነው ማለት ነው። ይዘን የመጣ ነው። እንግዲህ በደንብ ሰፊ ሳይት ነው። ሰዎች ደግሞ ይህንን ሳይት የሚወዱበት አንደኛው ሪዝን ያለበት ሎኬሽን ነው ብዬ አስባለው። እንግዲህ ፒያሳን ሁላችንም እናውቃለን። እንደ አዲስ እየተገነባች እንደገና እየተዋበች ያለች ከተማ ነች። እዛ ጋር ከተማውንም የሚመጥን ነገር ለማስቀመጥም ሙከራ ተደርጓል ማለት ነው። በጣም ጥሩ። አሁን እንደ ጠቀስክልኝ ከሆነ ያው ፒያሳ ወሳኝ ቦታ ላይ ነው ሳይታችሁ የሚገኘው እና ኮንስትራክሽኑን ማን ነው አብሯችሁ እየሰራ ያለው? በጣም ጥሩ። እንግዲህ ኮንስትራክሽን እንግዲህ ኢትዮጵያ ውስጥ በጣም ውስብስብ ሂደት ነው። አንዳንዶች ድል ያደረጉትም አሉ፣ ብዙዎች ደግሞ የተፈተኑበትም ይኖራሉ። ሶ እንግዲህ ኮንስትራክሽን በጣም ከባድ የሆነ የፕሮጀክት ማኔጅመንት የሚፈልግ ስራ ነው። ይህንን በመገንዘብ ሜሪት ፕሮፐርቲስ አስፈላጊውን ሙሉ ዝግጅት በማድረግ ከቻይናው ጂያንግሱ ኮንስትራክሽን ጋር በመስማማት ይህንን ሰፊ የኮንስትራክሽን ሂደት ወደ መሬት ለማውረድ በትብብር እየሰራ ይገኛል ማለት ነው። እንግዲህ ከቻይናዎች ጋር መስራት ምን አድቫንቴጅ አለው ብለን በምናስብበት ጊዜ የመጀመሪያው ነገር የቴክኖሎጂ ሽግግር ነው። ኮንስትራክሽንን አንደኛ በጊዜው እንዲያልቅ ከሚረዱ ነገሮች አንዱ ምን ያክል ቴክኖሎጂ ተጠቅመዋል፣ ምን ያክል ነገሮችንስ፣ እያንዳንዱ ነገር ሎጂስቲኩ ላይ የሰው ኃይሉ ላይ እነዚህ ማኔጅመንቶች ላይ ምን ያክል ነገሮችን ተጠቅመናል የሚለው ነገር በጣም ማተር ያደርጋልና ከቻይና ካምፓኒዎች ጋር በደንብ ተባብረን በትብብር እየሰራን ነው የምንገኘው። ኮንትራክተሮቹ የቻይና ካምፓኒዎች ናቸው። ሌላው እዚኛው ሳይት ላይ የምናገኘው ኮንስትራክሽኑን በእጅጉ የሚረዳ የፖስተንሽን ቴክኖሎጂ አካተንበታል። ስፔሻሊ ስምንተኛ ወለል ጀምሮ ያሉ አፓርትመንቶች ላይ ፖስቴንሽን ቴክኖሎጂ ነው የምንጠቀመው ማለት ነው። ፖስቴንሽን እንግዲህ ያው በደንብ ይታወቃል። አንደኛ አፓርትመንቶች ላይ ኮለን እንዳይበዛ የሚረዳ ኮንስትራክሽን ነው። ሌላኛው ከብዙ ነገሮች አንጻር ከኦፕቲማይዜሽንም ከስትሬንግዝም አንጻር በጣም ተመራጭ የሆነ ሳይት ነው ማለት ነው። ሶ ይህንን አድርገን እየሰራ ነው የምንገኘው ሳይቱ ላይ። መልካም ተወሰነ ሰዓት። እስቲ መኖሪያ ቤቶቹ ላይ ደግሞ ፎከስ እናድርግና ነዋሪዎች ቤት ሲገዙ ምን ምን ነገሮችን ያገኛሉ የሚለው ላይ ከአካባቢው ልጀምርልህ እና ሜሪት ሳይት ሲገነባ እንግዲህ አሁን ላይ ሳይት የትም ቦታ ይገኛል ብዬ አስባለሁ። ሰዎች ኢንፎርሜሽን እዚህ ላይ ካላቸው ቤት ሲገዙ የት ጋ ነው የሚገዙት ከቤቱ ጋር ተያይዞ ለመኖር የሚያገለግሉ ነገሮች ምን ምን ነገሮች አሉት የሚለው ነገር ነው። በጣም ቤዚክ ጥያቄ ሊሆን የሚገባው። ለምሳሌ እዚህ የእኛ ሳይት ላይ የሚኖሩ ነዋሪዎች በቀላሉ አካላዊ እንቅስቃሴ ማድረግ ቢፈልጉ ወደ ጂምናዚየም መሄድ ሳይጠበቅባቸው፣ ኦፍኮርስ ጂምናዚየም ውስጥ የተካተተበት ቢልዲንግ ነው። ግን ጂምናዚየም መስራት ባይፈልጉ ፊትለፊቱ ላይ ተሻግረው ከዚህ ከሪበከንቱ እስከ ራስ መኮንን ድረስ የሚደርስ የውስጥ ለውስጥ የሳይክል መንገድ የተዘረጋለት ትልቅ ፓርክ ነው የተሰራው። እዛ ውስጥ በቀላሉ አካላዊ እንቅስቃሴ አድርገው መመለስ ይችላሉ። ልጆቻቸውን ወክ ማስደረግ ማጫወት ቢፈልጉ ወኪንግ ዲስታንስ ነው፣ መንገድ መሻገር ብቻ ነው ከነሱ የሚጠበቀው። እዛው ጋር ተሻግረው ልጆቻቸውን አዝናንተው እነሱ ሞካ አድርገው እጅግ በሚያምሩ የውሃ ላይ ትርኢቶች ዘና ብለው መመለስ የሚችሉበት ሳይት ነው ማለት ነው። እኛ ሳይት እየገነባንበት ያለው አካባቢ ማለት ነው። እንዲሁ በጀርባ በኩልም ቢሆን ቀደም ብሎ የተሰራው የወዳጅነት ፓርክ እዚሁ ቅርብ ርቀት ላይ ይገኛል። ከፍ ስንል የአብረሆት ቤተመጻፍትን እናገኛለን። እንደዚሁም አንድነት ፓርክን እናገኛለን። ትልልቅ የገበያ ማዕከሎች ለምሳሌ ያክል በመንግስት ደረጃ እየተገነባ ያለውን ትልቁን ሞል እናያለን። አድዋ ዜሮ ዜሮ ፊት ለፊት እየተገነባ ያለው እሱም፣ እንደዚሁ በጣም የወኪንግ ዲስታንስ ያክል ነው ርቀት በዚህ ሳይት እና እነዚህ እነዚህ ነገሮች። በጣም ላግዠሪ የሆነ ሾፒንግ ሞል ነው፣ እሱም በዚህ ርቀት ላይ ይገኛል። ሌላው ለተማሪዎች ልጅ ላላቸው ሰዎች ልጆቻችን የት እናስተምራለን ብለው የማይሰግቡበት ኤሪያ ነው። በቅርብ ርቀት ላይ ሊሴ ገብረ ማርያም ትምህርት ቤትን እናገኛለን። ስንሻገር ካቴድራል ትምህርት ቤት እንደዚሁ በጣም በቅርብ ርቀት ላይ የሚገኙ ትምህርት ቤቶች ናቸው። እንግዲህ መጥቀስ ባልችልም በጣም ብዙ ትምህርት ቤቶች እዚህ አካባቢ እናገኛለን። የመንግስት ተቋማትም ጭምር እንደዚሁ በቅርብ ርቀት ላይ የምናገኛቸው ናቸው ማለት ነው። ሶ እዚህ ጋር የሚገዛ ሰው ከሴኪሪቲ አንጻር ነገሮችን ሩቅ ሳይሄድ በቀላሉ ማግኘት የሚችልባቸው አማራጮች ናቸው ያሉት ማለት ነው። ወደ ህንፃው ደግሞ ልመልስህ እና ህንፃው ውስጥ የተካተቱ የጂምናዚየም ስዊሚንግ ፑል እንደዚሁ ደግሞ የሾፒንግ ሴንተሮቹ ላይ ያሉ የተለያዩ አሚኒቲዎች አሉ። ሾፕ ማድረግ ቢፈልጉ በቀላሉ ሩቅ ሳይሄዱ ሱፐር ማርኬቶች፣ የጤና ተቋማትን፣ የውበት መጠበቂያ እነዚህ እነዚህ እዚሁ ሞል ውስጥ የሚያገኙ ይሆናል ማለት ነው። ሁሉንም ነገር በአንድ ቦታ አካቶ የያዘ ቢልዲንግ ነው ብዬ አስቸዋለሁ ማለት ነው። በጣም ጥሩ የቤቶቹ የካሬ አማራጮች እና ስለ ዋጋው ነገር እስቲ ዲስከስ እናድርግ። ደግሞ ፈርስት ፌዝ ሴልስ ላይ ነው የምንገኘው። በጣም ለጥቂት ቤቶች ብቻ ያወጣ ነው ፕራይስ አለ። ምናልባትም ከማርኬቱ ዋጋ እጅግ ዝቅ አድርገን እየሸጠን ነው የምንገኘው፣ ምክንያቱም የመጀመሪያው ፕሮሞሽናል ፕራይስ ነው ማለት ነው። ወደ ካሬ ሜትር አማራጮቻቸው ስንመጣ እንግዲህ ኢትዮጵያ ውስጥ ማንሳት እፈልጋለሁ በዚህ አጋጣሚ። ኢትዮጵያ ውስጥ ካለው ትልቁ ችግር አንዱ ኦፕቲማይዜሽን ብዙ ጥቅም ላይ አይውልም። ማለትም ኤሪያ ኤሪያ ማለት በጣም ሰዎች በገንዘባቸው የሚገዙት ቦታ ነው። ብዙ ሰዎች ስለ ህንፃው ውጫዊ ሂደት እንጂ ሰዎች ቤታቸው ውስጥ የሚኖሩትን ፋንክሽናሊቲ ላይ ብዙ ፎከስ ሲያደርጉ አይታዩም እና እዚህ ሳይት ላይ በተቻለ መጠን የቦታ ኦፕቲማይዜሽን በደንብ ለመጠቀም ሞክረናል። ለምሳሌ ባለ አንድ መኝታ 49 ካሬ ነው 49 ካሬ ላይ ያረፈ ባለ አንድ መኝታ እናገኛለን። ባለ ሁለት መኝታ 95 ካሬ ሜትር ነው። እንደዚሁም ደግሞ ባለ ሶስት መኝታ 130 ካሬ ሜትር ላይ ያረፉ ቤቶችን ነው። በካሬ ከ90 ሺህ ብር ጀምሮ የተለያዩ ልክ እንደ የምርጫቸውና እንደ ፍሎር ከፍታው ድረስ ወደ 97 ሺህ ብር ድረስ ከፍታ ያላቸውን ቤቶች እንሸጣለን ማለት ነው። ያው እንግዲህ በቅድመ ክፍያ ደረጃ ስንሄድ ከ440 ሺህ ብር ቅድመ ክፍያ ጀምሮ እናገኛለን። ቶታል ፕራይስ ደግሞ ስንሄድ እዚህ ፒያሳ መሀል ቦታ ላይ ቅድም ያነሳሁልህን ሀሳቦች ሁሉ ማስታወስ ትችላለህ። በጣም በብዙ ነገሮች የተከበበ ሳይት ነው። በ4 ሚሊዮን 400 ሺ ብር እየሸጠን እንገኛለን ማለት ነው። እንግዲህ በደንብ አድማጮች ወይም ደግሞ ተመልካቾቻችን ማስተዋል ያለባቸው ነገር ምንድን ነው? እጅግ በጣም ለአጭር ጊዜ የሚቆዩ ዲስካውንት ነው ያወጣነው ማለት ነው። ምናልባት የቤት ፈላጊዎች አዲስ አበባ ውስጥ ብቻ ላይሆኑ ይችላሉ። ውጭም የሚኖሩ ኢትዮጵያውያን እና ትውልድ ኢትዮጵያውያን ስለሚኖሩ ምናልባት እየተመለከቱ ሊሆን ይችላል እና እነሱስ ውስጥ እንዴት ነው ከሜሪት ፕሮፐርቲስ ቤት መግዛት የሚችሉበት አካሄድ አለ ወይ? አዎ ይህ እንግዲህ በጣም ቤዚክ ጥያቄ ነው ብዙዎችም ሲቸገሩ ያየንበት ነገር ነው ከዚህ በፊት እና ሶሉሽኖች አሉ። በውጭ ሀገርም እንደዚሁም ደግሞ ሀገር ውስጥ ያሉ ሰዎች ያው በአካል መጥተው ማየትና ቪዚት ማድረግ ቢሮችን፣ ያለውን ነገር ሁሉን ነገር ማየት ይችላሉ። በውጭ ያሉ ወገኖቻችን ግን ወኪሎቻቸውን በመላክ ሳይቱን ማየት ይችላሉ። እንደዚሁም ደግሞ በሽያጭ ወኪሎቻችን አማካኝነት ያለውን ነገር በቪዲዮም ገለጻ ሊደረግላቸው ይችላል። እንደዚሁም ደግሞ መምጣት ለማይችሉ እና ቤቱን በራሳቸው ስም ብቻ መግዛት ለሚፈልጉ ሰዎች ቀጥታ በዴችል አግሪመንት የሚፈርሙበትን አማራጭ አመቻችተናል። ሶ በዚህ አይነት መንገድ ዲል ማድረግ ይቻላል። በጣም ቀላል ሆኗል ማለት ነው ሁሉም ነገር በጣም ጥሩ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥ። በጣም ጥሩ ከቦታ አንጻር እጅግ በጣም በኮንፊደንስ መናገር የምችለው ነገር እጅግ በጣም ጥሩ የካሮሜትር አማራጮችን ይዘመተናል። ቢውልዲንጎቹንም በኋላ በደንብ አሳያለሁ። ኦፕን ዳውኖች አሏቸው። በሁሉም ዳይሬክሽን ላይትና ቬንትሌሽን በደንብ አክሰስ እንዲያደርጉ ተደርገው የተሰሩ ቤቶች ናቸው። ሊፍታቸውን በጣም በቂ ሊፍት እና የጋርቤጅ ሹቲንግ ሲስተም፣ የደረቅና የሚበሰብሱ ቆሻሻዎች ዳክቶች የተመቻቹባቸው ቦታዎች አሉ። ሶ ከዛ አንጻር ጥሩ ነገር ሰርተናል ብዬ አስባለሁ። ምናልባት ጊዜ የሚኖር ከሆነ አንድ ሀፍታ እዚሁ ቢሮችን ውስጥ አንድ ባለሶስት መኝታ አፓርትመንት ፓርቲሽኑን ሰርተን ለደንበኞች አመቻችተናል እና ምናልባት እሱን ሞካፕ ሩሙን ማየት ከቻልክ ባሳይህ ደስ ይለኛል። ደስ ይለኛል ጥሩ ወደዛው ሊድ እሺ እንኳን ደህና መጣህ። እንግዲህ ፋሚ አመሰግናለሁ። የተወሰነ ላሳይህ እና ይሄ የስሪ ቤድሩማችን አክቹዋል ሳይዝ ነው 130 ካሬ ሜትር ነው። ይሄ ሊቪንግ እና ዳይኒንግ ኤሪያ ነው ሳሎኑ ነው በቂ ሳይዝ ያለው ነው። እንደምታየው በዚህ በኩል ባልከኒ ይኖረዋል። ይሄ ባልከኒ ነው የሚሆነው። ይሄ ቲቪ ስታንድ እዚህ ጋ ታስቀምጣለህ። ይሄ ዳይኒንግ ኤሪያ ይኖረናል ማለት ነው። ከዛ በተጨማሪ እዚህ ጋር ኪችን ይኖረናል። ከኪችኑ ወደ ውስጥ በመግባት እዚህ ጋር የሰራተኛ ክፍል እና የራሷ ባዚ ኖሯታል። የራሷ ባዚ ኖሯታል ማለት ነው። ኪችን መሆኑም ቆንጆ ነው። ክሎዝድ ኪችን ነው። ሴም ታይም ደግሞ ሰራተኛ ከልጆች ጋር መታጠቢያ አትጠቀምም። መኝታም እንደዚሁ ደግሞ ወደ ሌላ ቦታ ሄዳ አትተኛም። የራሷ ክፍል ይኖራታል ማለት ነው። ብዙ ኢትዮጵያዊ እንግዲህ ይህንን ይጠይቃል አይደለ? አይደለ? የኢትዮጵያ ገበያ እንደዛ ነው። ይሄኛውም ማስተር ቤድሩማችን ነው። ይህ ማስተር ቤድሩም ይሆናል ሰፋ ያለ ነው። ቆንጆ ሰፋ ያለ መኝታ ቤት ነው። ቀጥታ ባልካኒ ነው። ቅድም እንግዲህ እንደነገርኩ እነዚህ ባልካኒዎች ቀጥታ አራዳ ፓርክ ነው። ጀርባቸው ደግሞ ወዳጅነት ፓርክን የሚያዩ ናቸው ማለት ነው። ይሄ ማስተር ባዝም የሚሆነው ገና እቃዎች አልገጣጠምንም፣ እሱን የምናስገባ ይሆናል። ሌላው ይሄ ሁለተኛውና የኛው ደግሞ ሶስተኛው ቤድሩም ኮመንባዝ ይኖራቸዋል ማለት ነው። በሁሉም በኩል እንደምታየው ናቹራል ላይት እና ቬንትሌሽን ያላቸው ቤቶች ናቸው። አዚሲምታይ ደግሞ በሳሎኑ እንደዚሁ ደግሞ በመኝታ ቤታቸው በኩል ቆንጆ የፓርክ ቪው ያላቸው ቤቶች ናቸው ማለት ነው። እንዴት አየኸው? በጣም ቆንጆ ነው። እውነት ለመናገር ጥሩ ነገር ያየሁት ዛሬ። ደንበኞቻችንም ወይም ተመልካችና አድማጮቻችን ባዩት ነገር ደስተኞች ናቸው ብዬ አስባለሁ። ምናልባት ልታስታውሳቸው የምትፈልገውም ነገር ካለ እድሉ ልስጠ ኦኬ ቅድም እንግዲህ ማንሳት እያለብኝ ያላነሳሁትና አሁን ለአሁን ያቆየሁት አንድ ጉዳይ አለ። ይሄ ምንድነው? የሰባ ሰላሳ የክፍያ አማራጭ አመቻችተናል። ሰባ ፐርሰንቱን በቅድሚያ በቅድሚያ የሚከፍሉ ደንበኞች ሰላሳ ፐርሰንት ኦፍ ይሆናል ማለት ነው። ይሄ ማለት ታላቅ እውነተኛ የሆነ ቅናሽ ነው እ ወደዚህ ሳይት በመምጣት እንግዲህ ሁሉም ሰው ተጠቃሚ እንዲሆን ስል ጥሬን አስተላልፋለሁ። እንግዲህ ልታገኙን የምትፈልጉ በቴሌግራም በዋትሳፕ ቫይበር ታች በምናስቀምጥላችሁ ስልክ እየደውላችሁ ኮሚኒኬት ልታደርጉን ትችላላችሁ። ፋሚ አንተም እዚህ ድረስ መጥተህ ለተመልካቾችህ ይህንን መረጃ ስላደርግ ከልብ አድርጌ አመሰግናለሁ። እኔም ለሰጠኝ ጊዜ በጣም ነው የማመሰግነው። አቶ ምህረቱ ተሰማ የሜሪት ፕሮፐርቲስ ማርኬቲንግ ማናጀር፣ አመሰግናለሁ። ቴንክ ዩ።